የኢኪ ወረዳ ገቢዎች ጽሕፈት ቤት ለመላው የክርስትና እምነት ተከታዮች እንኳን ለ2017 ዓ ም የትንሣኤ በዓል በሰላም አደረሳችሁ እያለ የደቡብ ሬዲዮና ቴሌቪዥን ድርጅት የማሻ ኤፍ ኤም ልዩ የበዓል ዝግጅት የክብር ስፖንሰር ሲሆን ላቅ ያለ ደስታ ይሰማዋል። ጽሕፈት ቤቱ የወረዳውን የወጪ ፍላጎት ለመሸፈን ባደረገው ጥረት ባለፉት ዘጠኝ ወራት ከተለያዩ የገቢ አርዕስቶች 119 ሚሊዮን ብር የሚጠጋ ገቢ ማለትም የቅዱን 75 በመቶ በላይ ለማሳካት የቻለ ሲሆን ለስኬቱ ከተቋሙ ጎን ለቆሙት ግብር ከፋዮች እና ባለድርሻ አካላት ምስጋና ለማቅረብ ይወዳል። የተጀመረው ድጋፍ ተጠናክሮ እንዲቀጥል እና በተለያዩ ምክንያቶች ግብር ያልከፈሉ ነጋዴዎች በታማኝነት ግብራቸውን ገቢ እንዲያደርጉ ጥሪውን ያስተላልፋል። በተጨማሪም የአርሶ አደሮች የገጠር መሬት መጠቀሚያ ግብር ከሚያዝያ 30 2017 ዓ.ም በኋላ በግብር ህጉ መሰረት ቅጣት የሚያስከትል መሆኑን ለማሳሰብ እንወዳለን። የኤኪ ወረዳ ገቢው ጽሕፈት ቤት። መልካም የትንሣኤ በዓል! እውነት በእውነት ተነሷ፣ ተነሷ ኢየሱስ።